ቦርደር ላይን የስብዕና ህመም በሚኖርበት ጊዜ ሰዎች በጣም ተለዋዋጭ የሆነ እና ያልተረጋጋ ስሜት ይኖራቸዋል። የስብዕና ህመሞች በባህሪያቸው ለማከም ትንሽ ጊዜ የሚፈልጉና አስቸጋሪ ሊሆኑ ይችላሉ። ቦርደር ላይን የስብዕና ህመም ምልክት ራስን ለመጉዳት መሞከር፣ ራስን ለማጥፋት መሞከር ምልክቶች ውስጥ አንዱ ነው። ሀሳቡን ስሚው። ራስን ማጥፋት እንዴት ብለን ምንያለም ሰ ማንም ሰው ራሱን ሊያጠፋ ስለፈለገ ብቻ ቦርደር ላይን ፐርሶናሊቲ አለበት ማለት አይደለም። እሱን ተመልካቾቻችን እንዲረዱት ራስን የማጥፋት ሀሳብ ራሱ ሁል ጊዜ መንፈሳዊነት አብሮ ከህክምና ጋር መሄድ የሚችል ነገር መሆኑን መረዳት ያስ ህክምና ነው ያስፈልጋቸውን ነገሮች ህክምና ለማድረግ መሄድ እግዚአብሔርን መክዳት አይደለም። ስለዚህ እግዚአብሔር በአንድ መንገድ ብቻ አይደለም ችግሮችን የሚፈታው። የህክምና ጥበብን ለሰዎች የሰጠ እግዚአብሔር ነው። ስለዚህ ይሄንን ነገር መጠቀም ችግሮች ሲኖሩ ህክምናን፣ ይሄን የስነ ልቦና ህክምና፣ የስነ አእምሮ ህክምና እንደ አንድ ሪሶርስ ወስዶ ችግሮች ሲኖሩ ክርስቲያን ስለሆንም ብቻ ወደኋላ ማለት የለብንም። ያሉትን አገልግሎቶች በመጠቀም መዳን ይቻላል እና ሰዎች ወደ ህክምና እንዲሄዱ አበረታለሁ።